አምላካችን ስሙ ከአጽናፍ እስከ አጽናፍ የተመሰገነ ይሁን። ሰሙነ ሕማማት ራሱን የቻለ አብይ በዓል ነው እና ሀዘን መከራ የምናስብበት ቢሆንም እንኳን አደረሳችሁ የሚባል በዓል ነው ለማለት ነው። እንኳን አደረሳችሁ። አይቶ አዘነለት በሚል ርእስ እንማራለን። ሁላችን እንደምናውቀው በመጽሐፍ ቅዱስ በሉቃስ ወንጌል የምተመዘገበ አንድ ታሪክ አለ። ይኸውም አንድ ሰው ከኢየሩሳሌም ወደ ኢያሪኮ በወረደ ጊዜ ሽፍቶች የሆኑ ሰዎች አገኙና ደበደቡት ይላል እና መከራ አጸኑበት በሞት በሕይወት መካከል እያለ ጥለውት ሄዱ። አንድ ሌዋዊ መጣ፣ አየው ግን አረዳውም፣ ገለል ብሎ አለፈ ይላል። ሌላም ሰው መጣ እንዲሁ በተመሳሳይ ሁኔታ አይቶት ገለል ብሎ አለፈ። ከዚያ በኋላ አንድ ሳምራዊ መጣ ይላል የአሳምራዊ ይህንን ተደብድቦ በመከራ ተጥሎ ያየውን ሰው ወደ እርሱ ቀረበ እና በርዕሳችን የተነሳንበት ኃይለ ቃል ዚያ እዚያ ይገኛል ማለት ነው። አይቶ ምን አደረገው ይላል አዘነለት። ቀረበ ጠጋ ብሎ አየው፣ ካየው በኋላ አዘነለት። አዝኖ የሠራው ሥራ አለ በቃ እንደ ወይ ከንፈሩ መጦ እንዴት ያሳዝናል ብሎ አልሄደም ማለት ነው። በአህያ ይሄድ ነበረ። ከአህያው ወረደ፣ ቁስሎቹንም አልተጸየፈም። በጣም መከራ የወደቀበት ሰው ነው። በቁስሎቹ ላይ እንደ አንቲባዮቲክ ወይን አደረገለት። ቁስል ያለዝባል ዘይት አፈሰሰለት። እንደዛ አድርጎ የመጀመሪያ እርዳታ ሊባል በሚችል ሁኔታ ድጋፍ ካደረገለት በኋላ ለቀጣይ ደግሞ እንክብካቤ ክትትል ወደ እንግዶች ማደሪያ ቤት ወሰደው ነው የሚለው። እና ከዚያ ደግሞ መጀመሪያ ተመልከቱ፣ አይቶ አዝኖለታል፣ በቁስሉ ላይ ዘይት ወይን አድርጎለታል፣ ከዚያ በራሱ አህያ ላይ አስቀመጠው። ያ ሰው እንዴት ክብር እንዳገኘ ማለት ነው። ራሱ በተቀመጠባት አህያ አስቀምጦ እሱ ከአህያ ወርዶ ማለት ነው እሱ ተዋርዶ የወደቀውን አክብሮ ከዚያ በኋላ ወደ እንግዶች ማደሪያ ቤት ከወሰደው በኋላ ደግሞ እኔ ወደ ሩቅ ሀገር ሊሄድ ነው መንገደኛ ነኝ እና እናንተ ከዚህ ያላችሁ ይህንን ሰው ተንከባከቡት። ከቁስሉ እስኪድን ድረስ ያን ማድረግ ዋጋ ያስወጣል። ለጊዜው አስቀድሞ ቅድመ ክፍያ ገንዘብ ዋጋ ሰጣቸዋለሁ ከአገልግሎቱ በፊት አለና፣ ሁለት ዲናር ምን አደረገ? ሰጠ። ሰጥቶ ከዚህ የበለጠ እንኳን የምታወጡ ከሆነ ስመለስ ደግሞ ከፍላቸዋለሁ ዋጋ አላችሁ አላስቀርባቸውም። አትረፈን አውጥተናል የምትሉትን ስመለስ ደግሞ ሰጣቸዋለሁ ብሎ ቃል ገብቶ ለእንግዶች ማደሪያ ቤት ላሉ ሰዎች በኃላፊነት ሰጥቶ ይሄደ ይላል። በጣም የሚያስደንቅ ታሪክ ነው። በሰሙነ ሕማማት በደንብ ልንረዳው የሚገባ ታሪክ ነው በእውነቱ ከዚያ ይህንን አባቶቻችን ሲያብራሩ ሲተረጉሙ ይሄ በወንበዴዎች ተደብድቦ ወድቆ የተገኘው ሰው አዳም ነው ይላሉ። በቃ ባሕርዊ አዳም የሰው ዘር ማለት ነው እና ከኢየሩሳሌም ወደ ኢያሪኮ ሲወርድ ነው። ኢየሩሳሌም ሀገረ እግዚአብሔር ናት። ሲወርድ ነው የተደበደበው እና አዳም በክብር ተፈጥሮ በከበረ ስፍራ ተቀምጦ ሳለ ምኞቱን ለመናገር ነው። እከብር ባይ ልቡ አዋረደው ማለት ነው። እንደውም አምላክ ሆናለው ሲል ሌላውን ሲሻ ያለውንም እንዴት እንዳጣና ከልዕልና ነፍስ እንዴት እንደተዋረደ እንደወደቀ፣ እና በዚህ አይነት አስተሳሰቡ በእከብር ባይ ልቡናው ምክንያት አምላክ ሆናለሁ ሲል ተሳስቶ በወንበዴዎች እጅ እንደወደቀና እንደተደበደበ ነው የሚያሳየው። ወንበዴዎች አጋንንት ናቸው። ስለዚህ አዳምን ጸጋውን ገፈፉት ማለት ነው። በኃጢአት ዱላ ቀጠቀጡት፣ ደበደቡት፣ አዋረዱት፣ ጣሉት። የፈጠረው አምላክ ምን አደረገ ነው አያቸው። እንዲህ ከወደቀ በኋላ አዳም ምን አደረገ? አይቶ አዘነለት። አይቶ አዘነለት። ፍጠረኝ አላለኝ ፈጠርኩት እና ተሳሳተ ነጻ ፈቃዱን ተጠቅሞ በደለኝ እና ምንም በፈታይነቴ ብፈርድበት ደግሞ በቸርነቴ ልምረው ይገባኛል ብሎ ማንም ያስገደደው ሳይኖር ለዚያ ለፈጠረው የሰው ልጅ ምሕረት አደረገለት። በወደቀበት ሌዋዊ አይቶ ገለል ብሎ አለፈ ይላል። በብሉይ ኪዳን ዘመን የተነሱ ደጋግ ሰዎችን በምሳሌ ወክሎ ለመግለጽ ነው። ሌዋዊ የተባለ መልከጼዴቅ ነው ይላል። በሕገ በልቡና ዘመን ከተነሱ በጣም መንፈሳውያን ታላላቅ ሰዎች ወካይ ነው። መልከጼዴቅ ከአብርሃምም ይበልጣል መጽሐፍ ቅዱስ መልከጼዴቅ በክብር ከአብርሃም እንደሚበልጥ ተናግሯል። በዕብራውያን ምዕራፍ ሰባት ላይ አብርሃም በመልከጼዴቅ ተባርኳል እና የሚበልጠው የሚያንሰውን እንደሚባርክ ጥርጥር የሌለበት ነገር ነው። ስለዚህ ከአብርሃም ከአባታችን መልከጼዴቅ ይበልጣል ማለት ነው ብሎ መደምደሚያ ሰጥቷል ቅዱስ ጳውሎስ። ስለዚህ መልከጼዴቅ በጣም ታላቅ የእግዚአብሔር ሰው ነው ማለት ነው። ለወልደ እግዚአብሔር ለኢየሱስ ክርስቶስ ምሳሌ የሆነ ነው እና መልከጼዴቅን የመሰለ ሰው ተነስቶ ለወደቀው አዳም ወይም ለባህርያ አዳም የረዳው ነገር የለም ማለት ምን ማለት ነው? ሊያድነው አልቻለም ማለት ነው። ከዚያ በኋላ አንድም ካህን አየው ገለል ብሎ አለፈ ይላል አሮን ከአሮን በኋላ የተነሱ ካህናት፣ መሳፍንት፣ ነቢያት፣ ነገስታት በእግዚአብሔር እየተቀቡ ቦታ ያገኙ ኃላፊነት የተሰጣቸው እነዚያ ሁሉ ሊረዱት አለመቻላቸውን ያሳያል። ይህን ስንጠቀልለው ምን ይሆናል? በብሉይ ኪዳን የተነሱ ደጋግ ጻድቃን፣ ቅዱሳን፣ ነቢያት፣ ነገስታት ምንም ጽድቅ ያላቸው ቢሆኑም በራሳቸው ቅዱስ ኢሳይያስ እንደተናገረው ነቢዩ ጽድቃችን እንደ መርገም ጨርቅ ሆነ ስላለ በጽድቃቸው አዳምን ሊረዱት አልቻሉም። እንኳን አዳምን የሰውን ዘር መላውን ሊረዱ ይቅርና ራሳቸውም ከወሪደ መቃብር ከወሪደ ሲኦል አልዳኑም ማለት ነው። የሥጋ በረከት ከማግኘት ከጊዜያዊ መቅሰፍት ከመጠበቅ በቀር በጽድቃቸው የተጠቀሙት እንደሌለ ያሳያል። ኋላስ ሳምራዊ መጣ ይላል። ያ ሳምራዊ የወደቀውን ሰው የረዳው ነው አደለም? ማን ነው እሱ ሳምራዊ? ኢየሱስ ክርስቶስ ራሱን በሳምራዊ መስሎ ተናገረ። ኢየሱስ ክርስቶስ ነው ያ ሳምራዊ መጣ የተባለው። በመጨረሻ ወአመበጻ ዕድሜሁ ፈነወ እግዚአብሔር ወልዶ ወተወልደ እምብእሲት የዘመኑ ፍጻሜ ሲደርስ እግዚአብሔር ልጁን ሰደደ ላከ ከሴት ከድንግል ማርያም ከመቤታችን ተወለደ ኢየሱስ ክርስቶስ ሳምራዊ ተባለ ማለት ኢየሱስ ክርስቶስ ናዝራዊ ይባላል ሳምራዊ ይባላል አያቸው በግብሩ ባደገበት በሰራው ሥራ በልዩ ልዩ ሁኔታ ይጠራል ማለት ነው። እና ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ አይቶ ምን አደረገ? አዘነለት። ሌላ ነገር ከአዳም የተገኘ ነገር የለም፣ ጽድቅ የለም። ተመልከቱ፣ የሚማርክ የሚስብ ነገር የለም፣ ለድነት የሚያበቃ ነገር የለም። እግዚአብሔር ሰውን ስለ መውደዱ ስለ ቸርነቱ፣ ስለ ፍቅሩ ስለ ደግነት ስለ አዘኔታው ያደረገውን አይቶ አዘነለት ይላል እና አዳነኒ እስመ ይፈቅደኒ ወዶኛልና አዳነኝ። አይቶ አዘነለት። በመጽሐፍ ቅዱስ በብዙ ቦታ አምላካችን ኢየሱስ ክርስቶስ ለሰው ልጆች ያደረገውን ደግነት ሲገለጽ፣ በመጀመሪያ ያደረገው ተአምር አይደለም የሚነሳው የሚጠቀሰው፣ የሰዎቹን ስሜት የራሱ አድርጎ በመጋራት ነው የሚታወቀው። አይቶ በማዘን 38 ዓመት ድዊው የነበረውን ሰው ወደ እርሱ ቀረበና ምን አለ ይላል። ብዙ ዘመን እንደዚሁ እንደኖረ አውቆ ይላል የስቃውን ብዛት አየለት ማለት ነው አይደል? ብዙ ዘመን እንደዚሁ እንደነበረ አውቆ ይላል። ትፈቅድኑ ትህየው ልትድን ትወዳለ አለው ይላል። መጀመሪያ የስቃውን ብዛት አየለት። ይህንን ተቀጥቅጦ የወደቀውን ሰው ደግሞ ቀረበ፣ ቀረባለ ቀርቦ አይቶ ምን አደረገለት? አዘነለት። እንኳንና እንደዚህ በመከራ የወደቀውትን ሰዎች ይቅርና ከዚያ ባለፈ የደከማቸውን ሰዎች እንኳን መጀመሪያ ድካማቸው ነው የሚረዳው። ተመልከቱ እና ይሄ ቀላል ነገር አለ ለኛ የሚሰጠን ትልቅ መልእክት አለው ማለት ነው። እና ቀን ሙሉ ሲያስተምር ውሎ ህዝቡ ተርቧል። ከእሱ ጋር ሲንከራተቱ ውለዋል። ፀሐይ ውሎባቸዋል። እነዚህ ሰዎች እንዲሁ ወደ የቤታቸው እንዲሄዱ አልፈልግም ይላል እና ምን ይሁን የሚበሉትን ስጧቸው ይላል ምን አለንና ለእነዚህ ሁሉ ሕዝቦች ምን እንሰጣቸዋለን ብለው ይጨነቃሉ። ከዚህ ሁለት አሳ አምስት እንጀራ አለ ከዚህ እንዲህ አለ ይላሉ። አምጡት ባርኮ አብልቶ አጠጥቶ ይሸኛቸዋል። ምንድን ነው የሚያሳየው? መጀመሪያ ምንም ነገር ከማድረግ በፊት የሰውን ያለበትን ሁኔታ መረዳት መረዳት ከምናደርግለትም በላይ ማለት ነው። ከምናደርግለትም በላይ የዚያን ሰው ስሜቱ ውስጥ መግባት፣ ምን ተሰምቶታል፣ እንዴት አሞታል፣ እንዴት ከፍቶታል፣ ተመልከቱ፣ እንዴት ደክሞታል፣ እንዴት ርቦታል፣ እንዴት ጨንቆታል፣ እንዴት ቸግሮታል ብሎ እዚያ ሰው ውስጥ መግባት ይቀድማል። ካልሆነ እንኳን እግዚአብሔርና ሰውም ቢሆን በምንም አይነት መከራ ውስጥ ቢሆን ለሱ ያላችሁ ጥልቅ ስሜት የፍቅር ያዘኔታ ካልሆነ የምታደርጉለትን ነገር ለጊዜ መፍትሄ ካልሆነ በስተቀር አይቀበላችሁም። ርቦት ምግብ ቀርቦለት ተናዶ ገልብጦ የሚወጣ ሰዋል። ለምን ይመስለናል? ክርስቲያን የምትሰጡትን ስጦታ ሰው አልቀበልም ይላል። በቤት በትዳር በኑሮ በባል በሚስት ፊታችን ላይ ወርውሮ። ለምን? ስጦታ እኮ ነው፣ ስጦታ ነው፣ ግን አይፈልገው። ለምን? አልተረዳ ነው። ያን ሰው ማድረግ አይደለም፣ ትርጉም ያለው ነገር የሚሆነው ምንድን ነው የሚሆነው? በዚያ ሰው ጫማ ሆኖ መረዳት ነው የሚቀድመው ማለት ነው። ተመልከቱ። ስለዚህ መጽሐፍ ቅዱስ ደጋግሞ ይነግረናል በጣም አስጠንቅቆ በዕብራውያን ምዕራፍ 13 ቁጥር ሶስት ላይ ከታሰሩት ሰዎች ጋራ እንደታሰራችሁ ሆናችሁ ይላል። አሁን በመጽሐፍ ቅዱስ ምን የታሰሩትን ጠይቁ ነው አይደለም? ዝም ብሎ ሄዶ መቼም ጓደኛዬ ነው ሰው ሁሉ እየተመላለሰ ሲጠይቅ እኔ ዝም ብዬ ከቤት አልቀመጥም ብዬ ነው። በል እንግዲህ ምንድን ነው መጠየቅ ነው እንደዚህ። የታሰረውን ሰው ጓደኛሞች ነን አንተስ እንደ ስራ ቢሆን እንደው ፊቴም መቆም የለብም ድርሽም። ይሄ መጠየቅ አይደለም። ታስረዋል፣ ሕግ ይዞታል፣ ተፈርዶበታል። ከዚያ ያን ሰው ስሜቱን መረዳት ያስፈልጋል ማለት ነው። አያቸው መከራ ከሚቀበሉ ጋር መከራ እንደሚቀበል ሆናችሁ በዚያ ቦታ ሁናችሁ ይላል። ማለት ምንም አፈር አይንካን የሚሉ የሚረዱ ሰዎች አሉ ማለት ነው። ጥይፍ ብለው የሚረዱ ማለት ሰውን አደለም፣ ጣቱን መንካት አይፈልጉም። የብሯን የሳንቲሟን ጫፍ ይዘው ማለት ነው የሚረዱ ሰዎች አሉ። ምንድን ነው እንደዚህ አይነት እርዳታ ይሄ እንኳን በሃይማኖት በስነ ልቡና በሶሻል ሳይንስ በምንም አይመከርም። እንደሚበሉት እየበሉ ጠጋ ብሎ እንደሚለብሱት እየለበሱ ቋንቋቸውንም ሙሉ ለሙሉ ማወቅ ባይረዳ ከሚናገሩት ቋንቋ ሁለት ሶስቱን እንኳን ፍላጎት አለኝ ሳይሆንልኝ ቀርቶ ነው እንጂ በሚል መንፈስ አደለም። ስለዚህ እንደዛ ለመናገር ጥረት እያደረጉ ለመግባባት፣ እንዲህ አድርጎ ነው ሰውን ከነ ስነ ልቡናው ለመደገፍ የሚደረገው ማለት ነው። እንግዲህ አምላካችን ለሰው አዘነና ምን አደረገ? አያቸው፣ አይቶ አዘነለት። ሰው ሆነ፣ ሰው ሆነ። አሁን እኮ ሰውንማ አቁ ነው እኮ፣ አይደለም ሰው ስለሆነ አወቀን እኮ አንልምኛ፣ አይደለም ግን ለሰው ካዘነ ሰው ሰው ይሆናል ማለት ነው ያንን ሰው ይሆናል ማለት ነው። አምላካችን ሰውን አዘነለት። ስላዘነለት በሰው ቦታ ሆነ፣ ባህሪውን ነሳ። ከሜታችን ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነሥቶ ሰው ሆነ። ሰው መሆኑ ብቻ ነው አይደለም፣ በሰው የተፈረደን ፍርድ በራሱ አድርጎ የሰውን መከራ መከራው አደረገ። ስለዚህ ሰው እንደተደበደበው ተደበደበ ማለት ነው። አጋንንት መጫወቻ አድርገውት ነበረ፣ አዳምን መጫወቻ። ተመልከቱ እንግዲህ ሰው የገባበት ኢየሱስ ክርስቶስ ያልገባበት ምን አለ ከአጢአት በቀር? ወደ መቃብር ወረደ፣ ወደ ሲወል ወረደ። በመስቀል ላይ ስለኛ ብሎ ተሰቀለ፣ ታሰረ፣ ተገረፈ፣ ተጎተተ ተተፋበት በዘንግ ራሱን ተቀጠቀጠ፣ በሚስማር ተቸነከረ። ተመልከቱ ቆዳው እስኪላጥ፣ ስጋው እስኪገፈፍ፣ እስኪነሳ አጥንቱ እስኪታይ ድረስ ማለት ነው። ከውርደት ያልተዋረደው ምን አይነት ውርደት አለ? አምላካችን ኢየሱስ ክርስቶስ እንደ እውነቱ ለመናገር ሰውን ሆነ፣ በሰው የደረሰ ሁሉ እንዲደርስበት ወዶ ፈቅዶ ተቀበለው። አዝኖልን ማለት ነው። እኛን ለማዳን የተጓዘን ጉዞ ተመልከት። ስለዚህ አሁን እኛ ሕማማቱን እያሰብን ነው፣ እየተዘከርን ነው። አንዳንድ ሰዎች ክርስቲያኖች ነን ይላሉ፣ ግን ከመከራው ምንም መሳተፍ አይፈልጉም። መከራውን መሳተፍ ብቻ አይደለም፣ መከራውንም ማሰብ አይፈልጉም። የማይፈልጉ ሰዎች አሉ። አድኖኛል ብቻ የሚለውን የሚያዝናና ነገር ብቻ መውሰድ የሚፈልጉ ማለት ነው። በቃ ነፃ ስለሆነ ለክርስቶስ እንዘንጥ፣ እንሳቅ፣ ነፃ አውጥቶናል፣ እንብላ፣ እንጠጣ። ለመጾም አይፈልጉም። ከክርስቶስ ራሱን እንዳዋረደ ማዋረድ አይፈልጉም። እንደ ተራ በመራብ አይፈልጉም። እንደ ደከመው መድከም አይፈልጉም። ተመልከቱ። ምንም አይነት መስዋዕትነት መክፈል አይፈልጉም። ሰማዕትነትን ያክፋፋሉ። ከሕማማቱ ምንም የሚያስቡት ነገር የለም፣ ግን ደግሞ በክርስቲያን ስም ይጠራሉ ማለት ነው። ራሳቸውን ክርስቲያኖች ነን ይላሉ። እናም ቤተ ክርስቲያናችን ሕማማተ ክርስቶስን ከዓመት እስከ ዓመት ታስባለች። ከዓመት እስከ ዓመት በአይናችን ፊት እንደተሳለ እንዲሆን ስርዓቶቿ በዜማ በምልክቱ ውስጥ ሕማማቱ ነው ያለ፣ በማህሌቱ በሰዓታቱ በሚታየው በቅዳሴው በትርኢቱ ሊታይ በሚችለው ማለት ነው። በቤተ መቅደስ በሽብሸባው በማርገዱ ውስጥ በመዘመም ውስጥ ሕማማቱ ነው። በነዋተ ቅድሳት ውስጥ በመጻሕፍት ውስጥ በትርጓሜው በአለባበሳችን በበዓላቶቻችን በሁሉም ሕማማት ሕማማት ሁሉ ጊዜ እንዲታሰብ አድርጋ ያ የተጻፈው ያ የሆነው ነገር ያ የተማርነውና የሰማነውን እንዳንዘነጋው የየዕለት የየሰዓት የቅጽበት ማስታወሻዎች ሁሉ አሉ። ከዓይናችን ፊት ዞር እንዳይኖር እንዳይል ማለት ነው። ለዚያ ነው ቅዱስ ጳውሎስ ኢየሱስ ክርስቶስ በዓይናችሁ ፊት እንደ ተሰቀለው ሆኖ ተስሎ ነበር ይላል። ነበር ብሎ የሚገልጸው ገላትያ ምዕራፍ ሦስት ላይ ተስሎ ነበር። ብዙ ደክመው አስተምረው ሐዋርያት፣ ሐዋርያውያን አበው ዳሃር ትጻድቃን፣ ቅዱሳን፣ ሊቃውንት ብዙ ደክመው ኢየሱስ ክርስቶስን በሰው ዐይነ ፊት እንዲሳል አርገዋል። ደክመው ሥራ ሠርተው ማለት በዓይናችሁ ፊት እንደተሰቀለ ሁኖ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው እንዴት ረሳችሁት እንዴት ተለወጣችሁ ብሎ በመደነቅ ይናገራል ቅዱስ ጳውሎስ ተመልከቱ እና አሁን እኛ ሕማማትን እያሰብን ነው የሰሙነ ሕማማት ዘወትር ነው ሕማማቱን የምናስበው ብለናል የሰሙነ ሕማማት በምን ይለያል ሕማማቱን በተለዩ ወቅቶች ላይ በልዩ ሁኔታ ማሰብ መጽሐፍ ቅዱሳዊ ነው። ለምሳሌ ሕማማቱ እንድንዘከር ይህን ለመታሰቢያዬ አድርጉት ብሎ ሥጋውና ደሙን በሰጠ ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 22 ላይ ተናግሯል። ይህን ለመታሰቢያዬ አድርጉት ብሎ ምኑን ነው የምናስበው? ሥጋው ደግሞ አማናዊ ነው፣ ግን ሥጋው ሥጋ እንዲሁ አይገኝም። ደም እንዲህ አይገኝም ሰውነት ሳይበጣ ቆዳ ሳይገፈፍ ሰው መከራ ሳይደርስበት በመርፌ እንኳን ሰው ካልተወጋ ደም መውሰድ አይቻልም አደለ ቢያንስ በቀላሉ ስለዚህ ስጋዬን በበላችሁ ደሜን በጠጣችሁ ጊዜ እለት እለት ሞቴን ትናገራላችሁ ብሎ የሞቱ መታሰቢያ ነው የመከራው ያለመከራው ስጋውና ደሙን አላገኘነውም መከራውን ማሰብ አለብን። እንድንን መታሰቢያዬን አድርጉ ያለው አያቸው። መቼ ስጋዬን በበላችሁ ደሜን በጠጣችሁ ጊዜ ማለት፣ ከሌላው ጊዜ በተለየ ሁኔታ ደግሞ ስትቆርቡ ስታስቀድሱ ሕማማቴን አስቡ ነው። አያቸው ይሄ ምን ያሳያል? ሁሌ እኮ ነው ማሰብ ያለብን ዘወትር ነው። ግን ደግሞ ስጋውን ደሙን በተቀበልን ጊዜ ያ ልዩ ጊዜ ነው። ልዩ ምልክት ነው፣ ልዩ ማስታወሻ ነው። አይደለም በተለየ ሰዓት ሕማማቱን ማሰብ ያስፈልጋል ያልነው ለዛ ነው። ስለዚህ ሰሙነ ሕማማትን ቤተ ክርስቲያን በዓመት ረቡዕ፣ ዓርብ አያችሁ ከመከራው ጋር ተያዞ በየሳምንቱ በጸሎት ሰዓት በሌሊቱ በማዓልቱ የጸሎት ሰዓት ከሕማማቱ ጋር በተያዘ ሁኔታ ልዩ ልዩ ስርዓት ሰርታ እንድንዘከረው አድርጋናለች። አሁን ጥያቄ የሚሆነው እና ማጠቃለያ ነጥብ የማደርገው ሕማማቱን እያሰብን እየተዘከርን ነው። ሕማማቱን የሚሸሹ እንዳሉ ሁሉ እኛ ደግሞ ቀደም ሲል አይቶ አዘነለት፣ አዝኖ ደግሞ ሰው ሆነ። ስለዚህ ካዘንን ያ ያዘንለት አካል እንደሚሆነው ለመሆን መፍቀድ አለብን፣ እንዳልነው ሁሉ ማለት ነው። አሁን ሕማማቱን በልዩ ሥርዓት ሕማማት ነው ብለን በዓመት የሚመጣ በጉጉት ስግደቱ ብቻ ነው የሚታየን፣ ጸሎቱ ብቻ ነው እውነት፣ ነው ይሄ ልዩ ሥርዓት ነው። ለማክፋፋትም አደለም እሱ ብቻ ነው የሚታየን። የእውነት በውስጣችን የንጋት ኮከብ በልባችሁ እስኪሳል እንዳለ ሐዋርያው፣ ይሄ ሕማማቱ በውስጣችን ተስሏል። ይህን ዘወትር እናስባለን ወይ? ካሰብነውስ አስበን ምን እያረግን ነው? ክርስቶስን እንመስለዋለን ወይ የሚል ጥያቄ እንዲመጣ ነው። እንመስለዋለን ወይ? በመከራው እንመስለዋለን፣ በህይወት እንመስለዋለን። አያቸው የሚል ነገር ያመጣል ማለት ነው። በውስጥ ማሰብ ማለት ተግባራዊ ምላሽ ያለው ካልሆነ፣ ማሰብ ትርጉም ያጣል። አሁን ማሰብ በተግባር መመለስ ያለበት ነገር መሆኑን አንድ ሁለት ጥቅስ ባመጣላችሁ በደንብ ትታዘባላችሁ። አቤቱ በመንግሥትህ በመጣ ጊዜ አስበኝ አለ። በማማት የሚታወቅ ቃል ነው፣ ይጎላ ቃል ነው ማለት ነው። አስበሃለሁ ነው ያለው ጌታችን ምንድን ነው ያለው? ዛሬ በገነት ከእኔ ጋር ትሆናለህ። አስበኛ አይደለም ያለው፣ አስበው። አሰበው ማለት ምን ይፈልጋል? ተግባር ይፈልጋል። አያችሁ አስበኝ ማለት በጉብዝና ወራት ፈጣሪን አስብ ማለት ምን ማለት ነው? በጉብዝና በወራት መጽሐፍ ቅዱስ አንብብ እወቅ ማለት ነው። ምን ማለት ነው? በጉብዝና ወራት ራስክን ከስእተት ጠብቀ በሃይማኖቱ መኖር እንዳለብህ እግዚአብሔርን እየፈራ በተግባር በሚገለጥ ኑሮ አሳይ ማለት ነው። ተግባራዊ ምላሽ ይፈልጋል። ሕማማቱን እያሰብን ነው። ስለዚህ ወደቅን፣ ተነሳን፣ ሰገድን በዚህ ብቻ ነው የምናስበው። ህይወታችን ክርስቶስን የሚያስቡ ምእመናንን ይገልጣል። የእኛ ህይወት ሚለውን ያመጣል ማለት ካልሆነ፣ ዋጋችን ያንስብናል ማለት ጨርሶም ባይጠፋ አያችን ዋጋችን ያንስብናል። ስለዚህ በተግባር የሚገለጥ ክርስቶሳዊ ህይወት በእኛ ዘንድ መኖር አለበት ነው። በዚህ ማሰባችን ላይ ይሄ የአፋ ነው አይደለም፣ የውስጥ ማሰብ መገዛት፣ ለሕማማቱ ለመከራው መሸነፍ። የተቸነከረ ሰው ቁስል እንኳን ወድቆ የተሰበረ እጁ እግሩ የተሰበረ ሰው ይላል አይደለም? ሲንቀሳቀስም እንደ ልቡ ያደረገዋል፣ ያላውሰዋል ያ የተሰበረው እጁ እግሩ አረጎ ማለት ነው። ተኝቶ እንኳን መገላበጥ እንዴት ጭንቅ ነው! ለተሰበረ ቁስልስ ሲነኩበት የለበስነው ልብስ እንኳን እንዴት ነው የሚያደርገን? ክርስቶስ ተሰቅሎ በሕሊናችን ካለ እንደዛ ነው። ምን ሆነው እያንዳንዷ ነገር ከዚያ ጋር የማይስማማ የማይገጥም ነገር ከሕማማቱ ጋራ ከሞቱ ጋራ ለእኛ እኛን ለማዳን ካደረገው ጉዞ ጋር ማይስማማ ነገር ሲሆን እጅግ የምንጸየፈው እጅግ የምንጠላው ነገር ሆኖ መገኘት አለበት ማለት ነው። አይሄድም ከቶውኑ ማለት መቻል አለብን ማለት ነው። ይሄ ሲሆን ነው ሕማማትን በደንብ ማሰብ የሚባል የሚለውን መልእክት ለማስተላለፍ ነው። ለወቀሳ አይደለም። በዚህ ላይ ይህን ጨምሩ ለማለት ነው በምናደርገው ላይ ይህን ደሞ እንጨምርበት ለማለት ነው። እና በእውነቱ ይህንን የሕማማት ጊዜ አስፈጽሞ ለብርሃነ ትንሣኤ በሰላም ያድርሰን፣ የሰማነውንም በልቦናችን ጽላት ይጻፍልን። አሜን።